ያሉ ሀብት ስለነሱ የምናገራቸው መልካም ነገር አይደለም። ስለ ወዳጆች ያንጸን ይባረካል። አሜን ይባረክ። አንተ እኮ አንተ እኮ ፍቅር ነህ። ስም ይባረክ። ወንድም ቢወደኝ ባለኝ ሰት ሊሆን ይችላል። ይት ብትወደኝ ከሆነ ነገር አንስቶ ሊሆን ይችላል። ብዙ ሰዎች የሚወዱኝ ምናልባት ከንግግር ከሚወጣ ነገር ሊሆን ይችላል። የአንተ ፍቅር ግን አይደለም። አንተ እንዴት ነው ወደድክ? አንተ እንዴት ነው ወደድክ? ምን አይነት ፍቅር ናት? ምን አይነት ፍቅር ናት? ዋው ተቃላችሁ አይደል? የሆነ የተጣላችሁ ሰዎች የሆነ እናንተን የሚወዱ ሰዎች ባላችሁበት ሰዓት ላይ ምናልባት ልትቀላቀሉ ከሄዳችሁ በኋላ እናንተን የሚጠሉ ሰዎች ይሄ መጣ ብለው ወደኋላ ወይም የሆነ ነገር አድርጎ የሚሄድ ዋው። እየሱስ ባሲ ይባረግ። አንተ ፍቅር ነህ። አንተ ፍቅር ነህ

አንተ ና አቅም እንደ ትናንትና ምን እያደረግህ እንደነበርክ የምልህ አይደለም። ክርስቶስ አባ እየፎቹ ና ልጄ ብሎ የሚያቅፈኝ አንተ ፍቅር ነው። አባ ኢየሱስ ይባረክ። አሜን። ኢየሱስ ይባረክ። እንወድሃለን። አሜን። እወድሃለሁ ብዬ የአንተን ፍቅር በራሴ ማንነት ልገልጥ አልችልም። አንተ ከዛ በላይ ነው። ከፍ በል ስለ ሁሉም ስም ይባረክ። እግዚአብሔር ይባርካችሁ። በሚትሄዱበት፣ በሚትገቡበት፣ በሚትቆሙበት ሁሉ በኢየሱስ ክርስቶስን መባረክ ይሁንላችሁ። በዚህ ቃል መባረክ ይሁንላችሁ። በዚህ ቃል እግዚአብሔር ወደ ሕይወታችሁ የሚፈልገውን ነገር ያደርግላችሁ። እግዚአብሔር በቃሉ የተነሳና ሕይወትን መሬት መሬት በወቅቱ ሲዘራ ከመጀመሪያ እንደምትታረስ ክርስቶስ በዚህ ቃል በወንጌሉ አማካኝነት ወደ ህይወታችሁ የሚዘራውን ዘር ሊዘራ እንደዚሁ ያቆጠቆጣችሁ እንደዚሁ ይቆጠቁታችሁ አንድ ተክል ከተከላችሁ በኋላ ፍሬ እስካት ድረስ ታጠራላችሁ ካጠራችሁ በኋላ ውሃ ማስጠጣት ካለባችሁም ታጣጣላችሁ። ክርስቶስ ፍሬ እስከሚሰጥ ድረስ ወንጌልን እስከሚሰጥ ድረስ ዓለም አቋርጣችሁ በዚህ ወንጌል እስከምትሄዱ ድረስ እግዚአብሔር ያሳድጋችሁ በኢየሱስ። ይህንን ቃል በእናንተ ህይወት ላይ አወጅኳችሁ፣ በእናንተ ኑሯችሁ ላይ አወጅኳችሁ። በኢየሱስ ክርስቶስ ዓለምን በዚህ ወንጌል እስከሚዞሩ ሚዞሩ ድረስ ክርስቶስ በእናንተ ህይወት ላይ ወንጌልን በደም ይዝራላችሁ። በደም በደም አሁን ብር እግዚአብሔር ብር እሰጥልክ አንተ እንዴት እንደምትደሰት ታውቃለህ እያልኳሉ ከዛ በላይ ያለፈ ነገር ነው እየተናገርኳሉ ከዛ ባለፈ ነገር ነው። ዝና አይደለም እግዚአብሔር ይስጥካ ያሉ እያልኳለሁ ሀብት አይደለም እግዚአብሔር ክ እያልኳለሁ እግዚአብሔር አለምን እስከሚዞሩ ድረስ በዚህ ወንጌል አለምን እስከሚዞሩ ድረስ አለም እናንተን እስከሚሰማ ድረስ የሚወዳቱ ሰዎች ሰ የሚጠላቱ ሰዎች እስከሚሰሙ ድረስ በዚህ ወንጌል እግዚአብሔር ያሳድጋችሁ አሜን ከዚህ ወንጌል ፈቀቅ አትበለ መኖር የምንላችሁ መባረክ ይሆንላችሁ። ጌታ ይባርካችሁ። የተወደዳችሁ የአባት ይድሩካ አሁን የሚሰሙበት አሜን። ሰላም ለእናንተ ይሁን። ጨርሻ ያለው ጌታ ይባርካችሁ። አሜን፣ አሜን፣ አሜን፣ አሜን። ክብር ለጌታ። ጌታ ይባርክ። በቃል አልፎ የተናገረ ጌታ ስሙ ይባረክ። በእውነት ተናግሮናል፣ ዳስሶናል። በእውነት ኢየሱስ ጌታ ነው። የተናገረን ጌታ ክብሩ ሁሉ ለሱ ብቻ ይሆን። ኢየሱስ ጌታ ነው። ጌታ ይባርክ ወንድማችን። እግዚአብሔር ዘመንን ይባርከው። እግዚአብሔር ጸጋህን ያብዛልን፣ ከዚህ በላይ ለትውልድ የመፍትሄ ሰው ያድርግን። ኢየሱስ ጌታ ነው። በአንተ አልፎ እግዚአብሔር ይጠቀምብህ ከዚህ በላይ ማለት ነው። ጌታ ይባርክ፣ ጸጋው ይብዛልን። ትንቢተ እንባቆም ላይ እንዲህ ይላል ምዕራፍ ምዕራፍ 3 መጨረሻ አካባቢ 19 ለ ይላል ጌታ እግዚአብሔር ኃይሌ ነው እግሮችን እንደ ዋላ እግሮች ያደርጋል በከፍታም ላይ ያስኬደኛል ይላል። አሜን። ይህ ቃል በኢየሱስ ስም ላንተይ እግዚአብሔር ኃይል ይሁን። እግዚአብሔር እግሮችን እንደ ዋላ እግሮች ያድርግልን። በከፍታዎችም ሁሉ ላይ እግዚአብሔር ያስኬድን። እግዚአብሔር ይባርክ። ዘመን ይባረክ። ጸጋው ይብዛል። በእውነት እግዚአብሔር እቃዊ ያድርገ ተባለ ክልል ቅዱሳንዬ ሁላቸውም ብትባርኩ ደስ ይለኛል። በእውነት ደስ የሚል ቃል ነው። ዛሬ እግዚአብሔር በሰማነው ቃል መስናት ይሆንልን ሰምተን ብቻ ሳይሆን ሰምተን አድራጊዎች እንደሚሆን እግዚአብሔር ይርዳል። ሁላችሁንም ጌታ ይባርካችሁ። ባርኩት ወንድማችን ሰላም ለእናንተ ይሁን

የእውነት አንዳንዶቹ ግማሹ እንደዚህ የእግዚአብሔር ቃል ሲናገር ግማሹ የተዘራ በእሾ ወደቀ ይላል። ግማሹ የተዘራ ደግሞ በመንገድ ዳር ወደቀ ይላል። ግማሹ የተዘራ ደግሞ እንደዚህ በጫንቃ ላይ ይላል። እና እኛ ደግሞ በመልካም መሬት ተዘርተን እንደዚህ የሰማነውን ደግሞ እንድናፈራ የሰማነውን ደግሞ ሰብስበን ለሌሎች እንድናከፍል ጌታ ኢየሱስ ይርዳል። እና ጌታ ኢየሱስ ይባርክ። ተባረክ። አንድ መዝሙር አብረን እንዘምራለን። ያውነ ውስጤ ላይ ያለ ነው። እሱ ሲሰብክ ጊዜ እሱ ስለ ኢየሱስ ሲናገር ጊዜ ስለ ኢየሱስ ሲሰብክ ጊዜ ወደ ውስጤ የመጣ መዝሙር ነው። አብረን በመንፈስ ሆነን ይህን መዝሙር እንዘምራለን። አሌሉ

የተወለደ ጌታ ላይ ኢየሱስ ሲሆን ሁል ጊዜ ኢየሱስ ማለት ይሆንልን። በዚህ ውስጥ እሆናችሁ የእውነት ጊዜያችሁና ሰዓታችሁን ለእግዚአብሔር ሰጥታችሁ የእግዚአብሔር ቃል ስታዳምጡ አሚን ስትሉ ስትባርኩ ለነበራችሁ ሁላችሁን ጌታ ኢየሱስ ይባርካችሁ። ገና ዛሬ ነው የመጣሁት። ሂሩት እያወቃትለሁ ግን እንደዚህ አይነት ፕሮግራም እኔም እንደዚህ ተረጋግቼ መካፈል ማዳመጥ የሆነልኝ ዛሬ ነው። ጌታ እየሱስ ዘመናችሁ ይባርክ። በጣም የተወደዳችሁ ናችሁ። ከዚህ በኋላ ደግሞ ጌታ የሚባርከኛል። ጌታ ደግሞ ጊዜ ሰአቱ አሳልፎ ይሰጠኛል። ከእናንተ ጋራ እግዚአብሔርን አብሬ ያመልካለው። ተባርኩልኝ። ይወዳቸዋል። አሜን አሜን። አንቺ ብርክ በይለን ጊዜ እግዚአብሔር ይባርክሽ፣ ጸጋው ይብዛልሽ። የተወደድሽ እህታችን እግዚአብሔር ከዚህ በላይ ይህ ዝማሬ ጸጋ ያብዛለች። ተዋረኪ ሌሎቻችሁን እንዲትከፍታችሁ መባረክ ትችላላችሁ። ቅዱሳን ተዋረኩ። እናትሽ ቀጠል። ከአንተ በኋላ